ነመጥቆርራ እስኪጫወቱበት ድረስ እረ ቆመ ብለን እናስብ። የአሁነተክል ሃይማኖት እግራቸው ተቆርጣ እኮ ታውቃላችሁ፣ ክንፍ አብቅላ እሳቸው በሄድበት ሁሉ ትሄድ ነበር ይባል። እንዲሁ ይህን አምናችሁ ልትቀበሉ እ ይህን አምናችሁ እየተቀበላችሁ ኢየሱስ ይማልዳል፣ ኢየሱስ ያማልዳል፣ ሊቀ ካህናት ነው ሲባል ግን ጸጉራችሁ ቆማል። እንዴት ማን ከማን ትላለህ? ሲሳሳም ሲውልስ ማን ከማን አትልም እንዴ? ለአንድ ሰዓት ሙሉ ከዘር አብሮ ጋር ከንፈር ለከንፈር ተጣብቆ ነፍሱ እስክትወጣ ድረስ ይላል። ገለ ዘር አብሮ ለዚህ ነው የተጠነቀክለት። ያማልዳል ሲባል አካክ ዘራ ምትለው ይህ ጽሑፍ ስታነብስ፣ ምን ይሰማል? ምን ይሰማል? ከዚህ በላይ የሚያናድን ነገር አለ እንዴ? ለመድኃኒ አለም የቆምክ ከሆንክ እንዴ! እና ብዙ ተናግረን የማንጨርሰው መዓት ነው ነገር መዓት ነገር ነው ያለ አያችሁ።

ዘፍጥረት ምዕራፍ 3 ቁጥር 15 ላይ አሁን በኪዳነ ምሕረት ነው። አናቱ የተቀጠቀጠዋለት ኧረ ለጌታ ኧረ እንዲሁ ትንሽ እግዚአብሔርና ክብር ምድራችን እንድትፈወስ፣ ምድራችን እንድትባርቅ እየሰራ ቀን ከሌሊት የሚሰራ ማአት ህዝብ እኮ አለ። ግን ከየት ይምጣ እርግማኑስ? የእግዚአብሔር ክብር ለፍጥሯ እየተሰጠ እግዚአብሔር ሊከበር በሚገባው መጠን እየተከበረ አይደለማ። ዛሬ እንትናየናት ዛሬ እንትናየናት እየተባለ እግዚአብሔርን አስቀና ነው። እግዚአብሔርን አስቀና ነው ወገኖች፣ አስቀና ነው። ከዚህ በላይ ምን አለ? መስቀል ላይ ሞቶ ራሱን አሳልፎ የሰጠ ክርስቶስ ሆነ እያለ ኪዳነ ምህረት ክርስቶስ ይለው ብራና መጽሐፍ ዛሬ ላስ ኪዳነ ምህረት ማርያም ቤዛዊ የኩሉ ዓለም ቤዛ ኩሉ ዓለም ማን መዳኒ ዓለም እሷም ቤዛዊ ተኩሉ ዓለም። አቁራሬ መዓት ክርስቶስ አቁራሬ ተመዓት ተባለች። አራት ሴት እንኳ እንኳን ማርያም ማረችሽ እንዴ ማርያም በሽልሙ ታውጣሽ። ምን የማይባል ነገር አለ እናንተ። እግዚአብሔርን ከዙፋኑ አውርደው ማርያምን በዙፋኑ ተክተዋታል። ርባኤ በሌለው መለኮት

ለቤዛ አንቺን ለብዙዎች ቤዛ እንድትሆኝ የፈጠረ እግዚአብሔር ይመስገን ኧረ አላለም ሐዋርያም ኧረ ሐዋርያት አልሰበኩትም እንዴ የትኛው ሐዋርያ ነው ይሄን ያላችሁ የትኛው ሐዋርያ የሰበከው ነው ይህ ደብተራ የወለደው የደብተራ ጠቅለላ አርጉልኝ መሄድ ስላለብኝ ጠቅለላ አርገው የሆነ ነገር ይበሉኝና እኔም መሄድ ስላለብኝ ነው ይቅርታ እጅግ ደስ የሚል ትምህርት ነው መሆንም ያለበት ይሄ ነው። እባካችሁ እባካችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ይችላል። አጋዥ ገናዥ ያስፈልገው ይችላል። የዓለም ቤዛ ኢየሱስ ክርስቶስ አከተም። እንዲህ ቀላል ነው ያወሳሰቡት። ለዳቧቸው ለእንጀራቸው ሲሉ ነው አወሳስበው ሚስጥር ነው አትናገር በዚያ ትግባ በዚያ ትውጣ የሚል አወሳስበውት። ክርስቶስን የእሱን ቦታ እያሻሙት ነው። ለ ለጥቅም ለሆዳቸው ሲሉ ነው የሚያደረጉት፣ እና ያንን ለማለት ነው። አባታችን እጅግ አድርጌ አመሰግናለሁ። እግዚአብሔር ይጠብቅልኝ፣ ቃሊዮት ያሰማልኝ። በእውነት በእውነት እጅግ አድርጌ አመሰግናለሁ። ይባርክህ የኔ ወንድም በጣም አከብረሃለው በጣም ነው የምከታተልህ እግዚአብሔር ይባርክህ በእውነት እግዚአብሔር አምላክ ነው እውነተኛ አምላክ ነው ደግሞ በአንተ ደግሞ ስራውን ሊሰራ ጀምረዋል እግዚአብሔር ይመስገን ይኸው ትናንትናም ዛሬም ይኸው የሲኖዶሱ ስብሰባም በጣም ትልልቅ ስራዎች ተሰርተውበታል። አራት አንደኛ ስዕላት በራሳቸው ከነከለራቸው የኛ አይደለም የሚል የቤተ ክርስቲያን ቅርጽ ራሱ እየተሰሩ ያሉ ቤተ ክርስቲያናችን፣ ቅርጻቸው ተበላሽቷል። የኛ አይደለም የሚል ሌላው ደግሞ ይሄ አንድምታ እንኳ አይደለም ገድል ተው አንድምታ እንኳ የሊቃውንቱ መፈተሽ አለበት፣ ይሄ አንድምታ መታረም አለበት እስከ ማለት ደርሷል። አንድምታውም ይታረም ተብሏል። ገና ብዙ ነገር ብዙና ያለን እግዚአብሔር በሚፈቅደው እሱ በፈለገው አስነስቶ እንደሚሰራ ስለማቅ እኔ ቤቴ ኦርቶዶክስ እንድትኖርልኝ ነው የምፈልገው። እንድትኖርልኝ የማይሆን ነገር የገባባት ጣልቃ ወጥቶ ሙሉ በሙሉ የክርስቶስ ቤት እንድትሆን ነው የምፈልገው። ያን ነው ያንን ደግሞ ማድረግ ትክክለኛ መንገዷን ትክክለኛ ትክክለኛ መንገዷ ነው እና እጅግ አድርጌ አመሰግናለሁ። አባታችን ሰላሞት ብዝት ይበልልኝ። ሌላ ጊዜ በሰፊው እንወያያለን። ያስተምሩ መልካም። እግዚአብሔር ያክብርልኝ። አሜን አሜን። ደህና ደር ሌሎቻቸው ወንድምናቶች